ፍቅርና ፏድ እንግዲህ መበሻሸቁን ይዘውታል ማለት ነው። ዛሬ የእነሱ ቪዲዮ አይጨ በቃ ልቤ ፍርስ እስከሚል ላይ ሳኩት ማለት ነው። ጭራሽ ፏድ ጭራሽ ለቡርካው ጥጦ። እነዚህ ልጅ ይበዚው ከቀጠሉን እንጃ ምን እንደሚሆኑ ነገደው ወደ አድፍ አፈር በእምነት ጭራሽ ወተት ሁሉ አምጥተህለታል እንዴ? እኔ መጫወቸው መጫወቸው ነው። በተለይ ያሳቀኝ እንደ ህፃን ጢጡ ጢጡ ሲያረጉለት በቃ እኔ አልቻልኩም። የምር በሳቅ ነው የሞትኩት። ብቻ ግን ዘና የሚያደርግ ቪዲዮ ነው ዛሬ ያመጣችሁልን ማለት ነው። እነዚህ ልጆች ስራ እየሰሩ ይመስለኛል ተመካክረው። ና ሲቀጥል ደግሞ ፈቲ ተብያው አታሽቃብጭ አታሽቃብጭ ሲቀጥል ደግሞ እነ ሩታና እነ አብረች ሰሞኑን እየጠፉ ነው ማለት ነው። ለምን የጠፉ ይመስላችኋል? እንግዲህ ሰርጋችን ደርሷል ብለዋል፣ ታውቃላችሁ። እያንዳንድሽ ማለት ነው ሁልሽም እየጠበቅሽ ነው። ግን ደግሞ ነገ አዲስ ታሪክ ይፈጠራል። ነገ ቀርተናል ወይም የሆነ ነገር ተፈጥሯል ብሎ ይመጡላችኋል። ይህ ቪዲዮ እየሰሩ አይደለም፣ ትናንትም ዛሬ ምንም እየሰሩ አይደለም። ስለዚህ የእነሱ ሰርግ ቀረ ተብሎ እንግዲህ ይመጡላችኋል ነገ አደል የነበረ እሁድ አዎ ነገ ነበረ ከነገ ወዲያ ዛሬ ልንሄድ ነው ብሎ ቦሌ ነበር ማሳየት የነበርባቸው አደል ለእሁድ ነው መቼም እሳኞ ቀን ብጽም እንትን አይባልም አደል እሁድ ነው ቀለበት የሚታሰረው ይኸው እሁድ አልመጡም ነገም አይመጡም ማለት ነው እያንዳንድሽ ሳቁተሽ ትቀሪ ያለሽ ሳቁተሽ ነው የምትቀሪው ለማንኛውም ማለት ነው አይ እኔ እኮ እናንተ መጠበቅ አይናችሁ እስኪፈዛሁን ዱባይ ኤርፖርት ሁሌ ስታዩ ልትውሉ ነው አይ ኔ ምስኪኖች በጣም ነው የምታሳዝኑኝ። በነገራችን ላይ እና ስራችሁን ስሩ፣ ዝም ብላችሁ የረመዳንን ስራ ስሩ። ከዛ በኋላ ሲያልፍ እንመጣለን ይሏቸዋል። ከዛ ደግሞ ያራዝሙታል። ጾም ይፈታ ይሏቸዋል። እንደዚህ ሴንሴቲቭ እያደረጓችሁ ይቀጥላሉ ማለት ነው። እና ነገ አዲስ ድራማ ይጀምራል ማለት ነው። እና እነ ፍቅር በነገራችን ላይ ስራ እየሰሩ ነው። ዛሬ ነው የገባኝ። ረመድፋፈር ረመደፋፈር ፏድ እንደዚህ አፍልተሃል እንዴ ሰሞኑን፣ አፍልተሃል የዛሬው ያበደ ነው እየምር ዘና ነው ያረገኝም። እምባ የጠብ እስከሚል ድረስ ነው የሳኩት። እና ይመቻችሁ። እንዲህ ጭራሽ ጡጡና መጫወቻ ፒፕ ፒፕ የጻን አኩ ኩሉ ምናምን ምጫ ወይኔ ምዳን ያለማባቴ ግን ትግስታችሁ ሳላደንቅ አላልፍም። ፍቅር እየ ሲጀመር መጀመሪያም አወራሩን አውቃበታለች። እንዴት ነው? እንደዚህ ነው። ስታዩ የነበር አጮልቃ ሰላም አላልኳችሁም ግን እንዴት ናችሁ ደህና ናችሁ የኔ ማረች የኔ ወደች የኔ ፍቅሮች እንዴት ናችሁ ልኝ በጣም ደህና ነኝ እግዚአብሔር ይመስገን እናንተም ሰላም ደህና ናችሁ ባለሙሉ ተስፋ ነኝ እንግዲህ ዛሬም በአዲስ ቪዲዮ ከቻ ሳብያለሁ ለቤቱ አዲስ ከሆኑ ላይክ ሼር ሰብስክራይብ ማድረገውትን እንዳይ ራሱ ልላችሁ እፈልጋለሁ ከዛ በመቀጠል ግን እነ ፍቅርዬ ዛሬ እየሰሩት ቪዲዮ እንግዲህ መበሻሸቁን አሁንም ተያይዘውታል ማለት ነው ፎዋድ አሁንም ቡርካን ለማብሸቅ ብሎ ሌላ ነገር አድርጓል ግን ደግሞ ቡርካ አልበሸቅም በጣም በሚያሳ በሀዘን ሁኔታ ስቆበትና ተሳልቆበት አፌዞበት ነው ሄደው። አይ ይሄ ነገር ደግሞ ፉአድን ሳያናድደው አልቀርም። ለማንኛውም ግን ስጦታ ነው ብለው እነሱ ሲከፍቱት ግን ጡጦ ሆኖ ስላገኙት ትንሽ ፈታ ዘና ብለው ስቀው ተዝናንተው ጠርጥረዋል። የሆነ ነገር እንደሚሆን ትክክለኛ ስጦታ እንዳልሆነ እነሱም ጠርጥረዋል። ግን ደግሞ አነፏድ እንዴ፣ ደህና ሰው መስለው ይቅርታ ብለው መጨረሻ ላይ ግን የህፃን ጡጦ ሲሰጧቸው በጣም ሺህም ነው እናንተ ቆይ፣ እኔም ብላችሁ ግን የሆነች ሰው ግን ጠፋችብኝ። ግን ምን አገባኝ እዚህ ጋር የሆነች የጠፋችብኝ ሰው አለች። ይህን እንትና ደጋፊ የናብርሽና የነ ሮታ ቀንደኛ ደጋፊ ነበረች። በጣም ነበር ምታሽጋብጠው ስለ ነሱ። እሷ ሴትዮ ግን የትዳኑ ጋይስ የገባው ኮሜንት ላይ ይጻፍልኝ ብቻ የሆነች ሴት ጠፍታለች ዩትዩብ ስለ ነሱ በየቀኑ ታሽጋብጥ ነበርና ከጠፋሽ ብዙ ቀን ሆናት። እኔማ የት ሄደች ብዬ እየፈለግኳት ነበር። መቼም ጠላታችን ብትሆንም እንፈልጋታለን። ጠላታችን አይደለም ግን ስንመክራት አሰማም ነበር እና የት ሄዳ ነው? በማርያም እንደው ቻናሏ ተዘግቶ ነው የገባችሁ? ብቻ ኮሜንት ጻፉልኝ። ስሟን ብነግራችሁ ታውቋታላችሁ። ግን እንደው ጠፍታለች። ምን ሆኗ ነው? ምን ሆነሽ ነው? የኔ ህት፣ አረኔ ባክሽ፣ ትንሻሽ ቃብጭ፣ እንዲህ ምን ሆነሻል? እና ይሄ ነገር በመለ ሁሌ አስባለሁ። የምር እኮ ጓደኞች ሲጠፉ በፊት በደንብ እንተዋወቅ ነበር፣ ግን በኋላ ያው እንዲህ አንዱ አንዱን አንዱ አንዱ ሲደግፍ ሁላችንም መጠላላት መጣ። በየኮሜንቱ ያሁን ማን ቤት ሚጃ አልኮመት በቃ ሲያሽቀብጡ በጣም ነው የሚያናድዱኝ። ስለዚህ እንደዛ እያሽቀብጡ ምን ብዬ ኮመንት አለው እኔም ደግሞ የሆነ ነገር ስናገር ወይ የሆነ ነገር ይጽፉልኛል ከዛ ይደብሩኛል፣ ወይ ብሎክ አድርጌያቸው ተዋቸዋለሁ። በቃ ጓደኞች የሆኑ ዩቲበሮች እንደኛው ጠቃቅኑ ዩቲበሮች ማለት ነው። እና እኔ ማንም የዩቲበር ጓደኛ የለ አንድ ዩቲበር አላወራም። አንድ አንድ ማለት ነው። ኮመንት ራሱ ሰው ቤት እጅ አልጽፍም። ለምን እንደው አላቅም። ና የጠፋች ዩቲበር አለች፣ ፈልጓት ጋይስ። የነ እንትና ደጋፊናት። እናላችሁ ወደ ነ ፍቅር ልግባ እስኪ። ውይ አሁን ሌላ ነገር አወራው። ስለ ነ ፍቅር ላወራ መጥቼ ማለት ነው። በመጀመሪያ ደረጃ የዛሬው ቪዲዮ ፈታን ያደረገኝ ፏዋል። ዛሬ አስተካክለዋል ተወና ላይ ጎበፁ ነው አለኝ። ፈቲም እያገዘችው ነበር። አብራ እያሽቃበጠች ነበር፣ እያሽቃበጠች ነበር አብራ ማለት ነው። እና ፏድ የዛሬውን ትወና በአግባቡ ነው የተወጣው ማለት ነው። በጣም ደስ በሚል ሁኔታ ማለት ነው። እና ደስ ይላል፣ ያዝናናል። የምር የዛሬው በቃ ደስ የሚል የሚያዝናና ነው። በቃ ሲቀጥል ደግሞ ፍቅር እየና ቡርካን ትግስታቸውን ሳላደንቅ አላልፍም። ሲጀመር ቡርካ ፏድን በጣም ነው የሚንቀው። በቃ ንቆ በንቀት አይን ነው የሚያዩ ገባቸዋል። በንቀት አይን እንደዚህ በቃ እንደምንም አየው። ሲጀመር እንደምንም ማለት ነውና በንቀት አይን ነው የሚያየው። ንቆ ነው የሚታየው ሁሉ የሚያደርጋቸው ነገሮች። ፍቅርም እንደዛው ፍቅርም እንደዛው ትግስቷን ሳላደንቅ አላልፍም ሲቀጥል ደግሞ እሷም በንቀት አይነት ነው እያየችው ያለችው ትክክለኛ ነገር ሊያወራቸው እንዳልሆነ እነሱ ገብተዋል እየተበሻሸቁ እንደሆነ ስለገባቸው ምን ሊያመጣ እንደሆነ እንየው ብሎ ነው የመጡ እንጂ እነሱ እንደዚህ እንደሚያደርግ ገብቷቸዋል የሆነ ነገር እንደሚያደርግ ገብቷቸዋል ግን መጀመሪያ ይቅርታ እንደሚጠይቅ አስመስሎ በኋላ ግን የሆነ ነገር እንደውም ፏድ አበሽቃለሁ ብሎ ዛሬ በሽቋል ብዬ ነው የማስበው ለምን መሰላችሁ መጨረሻ ለቡርካ ያለውን ነገር ሰምታቸዋል ጡጦውን እንውሰደው እኔና አንቺ ልጅ ስንወልድ ለልጃችን ይሆናል። ይሄ ነገር እንዴት ነው? ምን ነው? መንገድ ጀምራችሁ እንዴ? መንገድ ጀምራችሁ ነው እንዴ? እና ለልጃችን ይሆናል እንውሰደው እያላት ነበር። ፍቅር ፍቅር እየ ደግሞ እንግዲህ ፏድ በገዘው ጡጦማ ልጅን አላሳድግም ብላ ወርውራላቸው ሄዳለች ማለት ነው። እንግዲህ ፏድ በሱ ቤት አብሽቆና አናዶ ነበር፣ ግን ምንም የሚያናድር ነገር የለውም። ሲጀምር ዘና ነው የሚያደርገው፣ ፈታ ነው የሚያደርገው። ፏድዬ ዛሬ ዘና ነው ያደረከን በቃ። እንደዚህ ይሻልል ይሻልል እንደዚህ በቃ እና እኔ ፈታ ነው ያደረጉኝ የምር ነው ብላችሁ በቃ ሳቄ ፍርስ እስከምል ድረስ ነው የሳኩት። በተለይ ጡጦ ሲከፈት ኦማይጋ

እኔ እንደውም መጀመሪያ ይቅርታ እየጠይቃቸው መስሎ እንዲ ወይኔ ተስተካከሉ በቃ እስካሁን የሚሰሩ ፍራንክ ነበር ምናምን ብዬ ነበረ እና መጨረሻ ላይ ግን ሳየው በቃ በሳቅ ነው የሞትኩት። እና እነሱ ተመካክረው እየሰሩ ነው። እነ ፍቅር አሁንም ድራማ እየሰሩ ነው። ይህና አብረሽ ሙድ ገብቷቸዋል። ይህኔ ቆንጆ ስሪ ስሪ ሁለት መቶ ሺህ ግቢ የአብረሽ ሙድ ሳይገባቸው አልቀረም። አሁን ፏድና ፍቅር ፒስ ናቸው። በነገራችን ላይ ፒስ ናቸው። ስለዚህ ለቪዲዮ ነው እና ቪዲዮ እየሰሩ ነው። በጣም ደስ ይላል። ይመቻቸው፣ ያራዳ ልጆች። ሰዎች የዛሬው በተለይ ያበደ ነው። በቃ በሳቅ ፍርስ ስናረጋችሁን ቱቶ ወይ እናንተ ነገ ከነገ ወዲያ ደግሞ እንደምታምጡልን አናቅም። ዞሮ ዞሮ በጣም ደስ የሚል ቪዲዮ ነው የዛሬው። በቃ ፈታ የሚያደርግ ነው እና እነ እንትና ደግሞ ቀርተዋል፣ ባለሰርጎቹ የሉም፣ ወፍ የውሃ ሽታ ሆነዋል። እና እንግዲህ እነ እንትና በጎቹ ደግሞ እየጠበቁ ነው፣ መቼ ነው የሚመጡ? ቀን እየቆጠሩ ሌሊቱ፣ አይ ነገ ያላቸው ሰዓት ሲቆጥሩ ነው የሚያድሩ። መቼ ነው የሚመጡ? ነገ ስንት ሰዓት ቀረው? ሁለት ሰዓት፣ ሶስት ሰዓት እያሉ ማለት ነው፣ እየተጨነቁ ነው። እባካችሁ ኑ ላቸው እና ያሽቃብጡ። ችግሩ እኮ አይመጡም። በጣም የሚያሳዝነው ሁኔታ ስንት ወጪ አውጥተሽ አዳሚ ልብስ ገዝተሽ ምን ብለሽ በሉ መቼም ሰው ሰርግ ላይ ላይ ዘንጣችሁ ነው የምትሄዱ። በማዳም ዩኒፎርም አትሄዱ። አይ መከራ ነገር። አሁን ልታወጡ ነው ገንዘብ። እንዲሁ ለእናታችሁ ላኩላቸው። በእናታችሁ ኦ ለካዚ ጋር መቀኛ የሚለኝ ሰው አለ። ስመኛ ያገባሽ ምን አገባሽ? ብሄዱ ባሄዱ። ለማንኛውም በጣም ንሞዳቸው ኔ ማሮች ባይ ባይ። መልካም